በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግንቦት 24 የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ ምድር ወረደ። የእመቤታችን ቅድስት ድንግል ማርያም ስደት ግንቦት 24 የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ ምድር ወረደ። ያን ጊዜም እርሱ ጌታ የሁለት ዓመት ሕፃን ነበር። ወንጌላዊው እንዳለው የእግዚአብሔር መልአክ ዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘ ወደ ግብጽ ምድር ሽሽ፣ ተመለስ ብዬ እስከምነግረም በዚያው ኑር። የጌታችን ወደ ግብጽ መምጣት ስለ ሁለት ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገለው እንዳይችል፣ ስለዚህ ሌሎች ስብዕቱ ምትሃት ነው ብለው እንዳያስቡ። ሁለተኛው የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖትንም በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንን በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት አገር ስሙ በስጣ ይባላል፣ አልተቀበሏቸውም። በዚያም የውኃ ጉድጓድ ቆፈሩ። ያቺም ውሃ ለሩቆች ፈዋሽ ስትሆን ለዛች አገር ሰዎች ግን መራራው ነች ከዚያም በገምዱኒ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ የክብር ባለቤት ጌታችንም ተረከዙን በዓለት ላይ ያደረገ ተረከዙን ማምሳል በዓለቱ ላይ ተቀረጸች እስከ ዛሬም ያ ቦታ የጌታችን ተረከዝ ቅርጽ ተባለ ጌታችንም እመቤታችን ድንግል ማርያም ሆይ እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይሠራ ዘንድ እንዳለው ወቂ በውስጡም ድንቅ ተአምራትን አደርጋለሁ። ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባሕር ሄዱ። የአስቄጥ ስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳት ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍንም የሚመረኮዘውንም በትር በእጁ ነበር። ጌታችንም ይህም ቦታ የሚያቃጠል በረሃ ነውና እንቀመጥ አለን። ጌታችንም ዮሴፍን በትር አንስቶ ሰበራት። ደቃቅን ስብርባሪዎችን አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ፣ መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያ ውሃም ከመሃር እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎቹ ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱንም ድንግል መቤታችንንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም ከአብ በወልድ በመንፈስ ቅዱስም የሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ስም መጠሪያው ነው። ከዚያም ብህንሳ ወደሚባል አገር ሄዱ። ትርጓሜውም ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችንም ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓዱ አደረገ። ሁለተኛም አንዲት የጉድጓዱ ምልክት በየዓመቱ አደረገ። ይኸውን ከቀኑ እኩሌታ በማጠንት በጸሎት ጊዜ ለእግዚአብሔር በዚህች ጉድጓድ ዕጣንን ሲያደርጉ የከበረ የወንጌል ንባብንም ሲፈጽሙ በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታ ይመለሳል። ውሃውም ከነበረበት እስከ ደረሰበት ይሰፍሩታል። ሀያ አንድ ክንድ እንደሆነ የጥጋብ ዘመን ይሆናል። ዐሥራ ሰባት ክንድ ከሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን ሀገር ሄዱ። በዚያ ያሉ ጣዖታትንም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሽ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጡም ስድስት ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖርበት ወራት በፈጸመ ጊዜ ይኸውም ሦስት ዓመት ከስድስት ወር ነው። ሄሮድስም ከሞተ በኋላ እግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና፣ ተነሣ ሕፃኑንም እናቱንም ይዘ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ፣ ወደ ማዕልቃም፣ በዚያም ዋሻ ውስጥ አደጉ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ያደርሰው በውስጧም ታጠቡ። ይች የውሃ ምንጭ አስቀድመን እንደ ተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የተከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት፣ ንዋየ ቅድሳት፣ ታቦት ታቦተ ሕጉም የሚከበርበት ድኅነትንም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄ ከግብፅ ጠራሁት ያለው የወዚያ ትንቢት ተፈጸመ። ስለዚህም ታምራት በግብፅ ድንቅ ሥራም በጣኔዎስ በረሃ ያደረገ በማለት እየዘመረን በዚች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለ እኛ ተሰደደ። ለእግዚአብሔር ምስጋና ይሁን በእኛ ላይ የሚቅርታውን ምረቱን ይሁን ለዘላለም አሜን። ወስባት ለእግዚአብሔር። አዝላ ወረደች ወደ ግብፅ፣ አዝላ ወረደች ወደ ግብፅ ስደተኛ